ነው የሚሄደው። ገንዘቡን እንደ ሌላው ገንዘብ ይዘን ባንክ አስቀምጠን አይደለም የኛ ባንካችን እቃ ላይ ነው የሚውለው። እና በእንደነዚህ አይነቱን እናንተም እያያችሁት ነው ተሞክሮን እያያችሁ ነው። ይሄንን የምትገመግሙበት መንገድ ቢኖር አንዴ አደራጅተን ሼድ ገንብተን ሰጥተን ብድር አገልግሎት አመቻችተን ወደ ስራ ያስገባናቸውን ብቻ እየደገፍን እንሄድካል። ከታች የሚመጣው ወጣት ምን እናድርገው? እድል ያገኛችሁ የብድር እድል የተሰጣችሁ ሼድ የተሰጣችሁ፣ ክትትልና ድጋፍ ተደርጎ በማሽንም ጭምር በማሽነሪ ሊዝ የታገዛችሁ ሰርታችሁ ቶሎ ተሸጋገሩ። ለውጥ የጥረት ውጤት ነው። የገበያ ትስስር እና ይላቸዋለን። አንዳንድ ከስራችሁ ባህሪ አንጻር ደግሞ አምስት ዓመት የማይበቃችሁ እንዳላችሁ እየፈተሽን እያየን ማሻሻያዎች እያደረግን ነው። ስለዚህ ሁል ጊዜ የተሟላ ድጋፍ ከመንግስት መጠበቅ ሳይሆን የተገኘውን እድል መጠቀም በዛም ወደ ለውጥ መሸጋገር ዋነኛው መፍትሄ እንደሆነ አስረግጬ ማንሳት ፈልጋለሁ። በተመሳሳይ ከአነስተኛ ኢንተርፕራይዝ ወደ መካከለኛና ከፍተኛ ኢንተርፕራይዝ የተሸጋገሩ ነጋዴዎች የመስሪያ ቦታ ችግር ስለመኖሩ አንስተው ምላሽ ተሰጥቶባቸዋል። ከአገልግሎት አሰጣት ከደረሰኝ ቁጥጥር፣ ከህገወጥ ንግድ ጋር በተያያዘ በገቢዎች ቢሮ በኩል ክፍተቶች መኖራቸውን ነጋዴዎች አንስተዋል። መዝገብ ይዘንም በቀን ገቢ ግምት የምንከፍላለን፣ በዛ ምክንያት መስራት አልቻለም የሚሉ ድርጅቶች ያጋጥማሉና እንደነዚህ አይነቱን መዝገብ ከያዙ በቀን ገቢ ግምት በተለይ የማይታይበት መንገድ የሚፈጠርላቸው። ድንገት ግብር ልንከፍል ስንል እንዲህ ተብላችኋል እንዲጨምሩ ልንባል እንችላለን። ይሄ አሳሳቢ ነው ለነጋዴ። በደረሰኝ እየሸጠ ዳቦ ቤት ዳቦ በደረሰኝ እየሸጠን፣ እንደዛ ሆኖ ሳለ ግን ስንገዛ ደረሰኝ እናገኛለን ወይ? ሲሚንቶ ተባለ። ሲሚንቶ ብቻ አይደለም፣ ጤፍ ሲመጣ ከክፍለ ሀገር፣ እንዴት ነው መንገዱን አልፎ ይመጣ እዚህ ጋር ሲረከቡ ደረሰኝ ይዘው ስላልተረከቡ ነው ልንገዛ ስንወጣ የለም። ገቢዎች አሉ፣ ዛሬ ደረሰኝ የለም። የሂሳብ መዝገብ አያያዝም ላይ ህጉ ግልጽ ነው፣ ግልጽ ነው። በየጊዜው ስልጠናና ትምህርት እየተሰጠን ያለው እሱን ክትትል አድርጋችሁ መደረግ ያለባቸውን ማሻሻያዎች ብታደርጉ። ከደረሰኝ መቁረጥ ጋር ተያይዞ በጣም ውይይታችን ማደጉን ያየሁበትና ዛሬ ደስ ከተሰኘሁበት ደረሰኝ መቁረጥ ላይ ያለው አቋማችሁ በጣም ተሻሽሏል። እቃ ከምንጩ ጀምሮ ደረሰኝ ያስፈልገዋል። ከማምረቻው ጀምሮ ዋናዎቹ አከፋፋዮቹ ደረሰኝ የማይቆርጡ አሉና እነሱ ደረሰኝ እንዲቆርጡ አድርጉ። ቸርቻሪው ላይ ብቻ ትኩረት አታድርጉ ነው። ይሄ ጥቆማውን በጣም ጥሩ ነው። በሚገባ ፈትሸን ይሄኛውን እንደ ትልቅ ግብዓት እንወስደዋለን። ህጋዊ የንግድ ስርዓትን ከመዘርጋት ብልሹ አሰራርና የሌብነት ድርጊቶችን ከመቅረፍ የስነ ምግባር ጉድለቶችን ከማረም አኳያ የተነሳ ሀሳቦች በማረም ሂደት ከተማ አስተዳደሩም ሆነ የንግዱ ማህበረሰብ ኃላፊነታቸውን ሊወጡ እንደሚገባ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊ ጃንጥራር አባይ ተናግረዋል። በቴክኖሎጂም በአሰራርም በአደረጃጀትም የደረጀ ተቋም እንዲሆን የማድረግ ኃላፊነት ነው የከተማ አስተዳደሩ የመጀመሪያ ስራ አድርጎ የወሰደው። ፍትሐዊ የሆነ የግብር አጣጣል ስርዓትን በመከተል የቫት ተጠቃሚዎችን ቁጥር በመጨመር እና እዛ ውስጥ ደግሞ ላለማጭበርበር የሚደረጉ ሙከራዎችና ትጋቶች፣ እነዚህን ሁሉ ባላንስ አድርጎ ለመምራት እየተከናወነው ስራ ቀላል ባይባልም ያነሳቸዋቸው ችግሮች ግን የሉም ብሎ መካድ አይቻልም። ደረሰኝ ላይ በከፍተኛ ሁኔታ ችግር እየገጠመን እንደሆነ ሌሎች የክፍለ ሀገር ነጋዴዎች ደረሰኝ መርካቶ ላይ በፊት ደግሞ በጂፒኤስ ቴክኖሎጂ ቁጥጥር በማድረግ በሚያስችል መንገድ ሲስተም እየዘረጋ ነው ያለው ከተማ አስተዳደሩ። ኤንቢሲ የቀን ዜናችን ቀጥሏል። ወደ ሌላኛው ዝርዝር ጉዳይ አለፍን። በአፍሪካ ብቁ የሆነ አመራሮች ቁጥር አናሳ መሆኑን የአፍሪካ አመራር ልህቀት አካዳሚ አሳወቀ። የአፍሪካ አንድነት ድርጅት ምስረታን ተከትሎ የሚከበረው የአፍሪካ ቀን ላይ በአህጉሪቱ በሚሊዮን የሚቆጠሩ ወጣቶች ከትምህርት ገበታ ውጭ መሆናቸውም ተገልጿል። አክረም ኖሪያ ከኢትዮጵያና ላይቤሪያ ውጪ በነጮች የቅኝ ግዛት ስር የነበሩ ሀገራት ነጻ በወጡ ማግስት እንደ ኤሮፓያን አቆጣጠር በ1963 ግንቦት 25 የተመሰረተው የአፍሪካ አንድነት ድርጅት ምስረታውን ካደረገ 62 ዓመታትን አስቆጥሯል። የድርጅቱ ምስረታን ተከትሎ በየአመቱ የአፍሪካ ቀን እየተከበረ የሚገኝ ሲሆን ዘንድሮም በአፍሪካ አመራር ልህቀት አካዳሚ በፓናል ውይይቶች ተከብሮ ውሏል። አፍሪካ ከቅኝ ግዛት ነጻ በወጣች ማለዳው ነው አፍሪካ የአፍሪካ አንድነት ድርጅትን የመሰረተችው ይሄ ቀን ነው የሚታሰበው። ይሄ ቀን ዝም ብሎ በዓል ብቻ አይደለም። ያለፈውን የአፍሪካ ጉዞ ወደኋላ ቀ መለስ ብሎ የሚታይበት ስለወደፊቱ ደግሞ የሚመከርበት የጎደለው እንዴት እንደሚሞላ የሚመከርበት ነው። ዛሬ የሚያደረግ ነው። ይሄን ነው በጣም ሂስቶሪክ በጣም ኢምፖርታንት የሆነ ለጥቁር ህዝቦች ለአፍሪካ ጠቃሚ የሆነ ቀን ነው። አፍሪካ በተለያዩ ዘርፎች ያሉባት ችግሮች እንዳሉ ሆነው ብቃት ያላቸውን አመራሮች ለመፍጠር ታሳቢ ተደርጎ የተቋቋመው የአፍሪካ አመራር ልህቀት አካዳሚ በዘርፉ ያለውን ችግር ከግምት ውስጥ በማስገባት የጀመራቸው አመራሮችን የማብቃት ስራዎች እንዳሉ የጠቆሙት የአካዳሚው ፕሬዚዳንት ዛዲግ አብርሃ፣ በእነዚህም ተግባራት ውጤቶች መታየት ጀምሯል ባይ ናቸውም። በአፍሪካ ውስጥ የአመራር ብቃት እንዲመጣ ለረጅም በተከታታይነት የሚሰራ የአመራር ልማት ፕሮግራም እንዲኖር የበኩላችንን ሁሉ ጥረት እያደረገ ነው በዚህ ጥረት በርካታ ውጤቶችን ያስገኝተናል እናስባለን። ይሄ ግን በጅምር ደረጃ ያለ ነው። ገና የአፍሪካ ችግር ብዙ ነው። ከአመራር አንጻር፣ ከአመራር ልማት አንጻር መሰራት ያለበት በጣም ብዙ ነው። ገና በችግሩ ውቅያኖስ ከሆነ በውቅያኖሱ በጭልፋ ነው ውሃውን ያነሳ ነው። አትሊስት ግን ይሄ ነገር ያስፈልጋል ብለን ከተለያዩ ሀገራት ተቋማት ጋር ፓርትነርሺፕ መሰተን በጋራ ይህን ከባድ ችግር፣ ይህን ፈታኝ ችግር አብረን ለመግፋት ቋጥኙን ለመግፋት እየሞከር ነው ውጤት እያመጣ ነው። ምንም እንኳን አፍሪካ ከቅኝ ግዛት አገዛዝ ብትላቀቅም በበርካታ ጉዳዮች ከዘመናዊ የቅኝ ግዛት አሁንም ድረስ ሙሉ ለሙሉ እንዳልተላቀቀች የሚናገሩ አስተያየት ሰጪዎች ይገኛሉ። ከቅኝ ግዛት ስርዓት ካልተላቀቁ ዘርፎች መካከል ደግሞ የትምህርት ዘርፉ ተጠቃሽ ሲሆን፣ የትምህርት ካሪኩለሙ ሙሉ ለሙሉ ከነጮች የተቀዳ መሆኑን በማንሳት ሀገር በቀል እውቀቶችን ማካተት አስፈላጊ እንደሆነ ነው የኢትዮጵያ ወጣቶች ምክር ቤት የሚያነሳው። ትምህርታችንን እንደ አጠቃላይ እንደ አፍሪካ ስንመለከተው ከውጭ የመጣ ትምህርት ነው ተቀብለ የምናስተምረው ስለዚህ ምን የሚባል ኮንሰፕት አለ እዚህ ላይ ትምህርት ላይ ዲኮሎናይዚንግ ኤዱኬሽን የሚባል ኮንሰፕት አለ። አሁንም ዛሬም ደግሞ የአፍሪካን ቀን ስናከብር ይሄ ከውጭ ከአውሮፓውያን የተቀበልነውን ትምህርት እሱ እንዳለ ሆኖ ግን፣ ነገር ግን እኛ አፍሪካውያን በራሳችን ኢንዲጂነስ የሆኑ ኖሌጆች አሉ፣ ሀገር በቀል የሆኑ እውቀቶች አሉ። ስለዚህ እነዛን ሀገር በቀል የሆኑ እውቀቶች ከውጭ ከተቀበልነው ትምህርት መጤ የሆነውን ትምህርት አዋህደን ጥሩውን ከሁለቱም ላይ ስንወስድ ዲኮሎናይዝ አደረግ ነው ማለት ነው ኤዱኬሽን ሲስተማችን። በአፍሪካ ከአጠቃላይ ዜጎቿ ከ540 ሚሊዮን በላይ የሚሆኑት እድሜያቸው ከ14 ዓመት በታች የሆኑ ታዳጊዎች ሲሆኑ ከ454 ሚሊዮን በላይ የሚሆነውን ቁጥር የሚሸፍነው ደግሞ ከ15 እስከ 34 እድሜ ክልል ውስጥ የሚገኙ ወጣቶች መሆናቸውን በፈረንጆቹ 2020 የወጣ ጥናት ያሳያል። በተጨማሪም አህጉሪቱ ከአጠቃላይ የዓለም የወጣቶች ቁጥር ከ22 በመቶ በላይ የሚሆነውን የምትሸፍን ሲሆን ይህም በወጣቶች ቁጥር ከኤስያ በመቀጠል ሁለተኛ ደረጃን እንድትይዝ ያደርጋታል። ይሁን እንጂ የሚቆጠሩ አፍሪካውያን ወጣቶች በተለያዩ ምክንያቶች አሁንም ድረስ ከትምህርት ገበታ ውጪ መሆናቸውን የአፍሪካ ቀን በተከበረበት መድረክ ላይ ተነስቷል። ወጣቶችን ተጠቃሚ ለማድረግ በመንግስት እየተጀመሩ ያሉ የተለያዩ ጥረቶች ቢኖሩም ካለው ፍላጎትና የወጣቶች ቁጥር አንጻር በቂ ያለመሆኑን ምክር ቤቱ ይገልጻል። ክሎስቱ ከ60 እስከ 70 ፐርሰንት የሚሆነውም የሀገራችን ክፍል ወጣት ነው ይባላል። ስለዚህ ይህ ወጣት ደግሞ አስተውለን ከተመለከት ነው ለሀገራችን ከተጠቀምንበት ትልቅ አቅም መሆን የሚችል ነው። ምክንያቱም የሀገራችንን ትልቅ ክፍል ይሸፍናል። ስለዚህ የነዚህን ወጣቶች እምቅ የሆነ ኃይል ለመጠቀም ሁሉም በጋራ በጋራ በተደመረ ኃይል ከወጣቶች ጋር በትስስር በመስራት መስራት ይጠበቅበታል። ካለን ቁጥር ደግሞ አንጻር እያደረገን ያለነው ስራ በቂ አይደለም። እየሰራን ቢሆንም በቂ አይደለም። በመንግስት እየተፈጠሩ ያሉ መልካም እድሎች እንዳሉ ሆነው ወጣቶች እነዚህን እድሎች በአግባቡ መጠቀም ላይ ውስንነቶች እንደሚስተዋልባቸውን በማንሳት ወጣቶች በንቃት ሊጠቀሙባቸው እንደሚገባ ነው የተጠቆመው። በአሁኑ ሰዓት ላይ በጣም ብዙ ወጣቶች ብዙ እድሎች አላቸው፣ ግን አክቲቭሊ ያንን እድል መጠቀም አለባቸው ብዬ አስባለሁኝ። ይሄ ቤት ብቻ አይደለም፣ በጣም ብዙ ኢኮሲስተሙ ላይ ከተለያዩ መንግስት መንግስታዊ ካልሆኑ አካላቶችን ይሄንን ጨምሮ ማለት ነው በጣም ብዙ እድሎች አሉና እድሎችን በአግባቡ መጠቀም ከተቻለ ከሁሉም ቦታ አንዳንድ ነገር ማግኘት ይቻላል ብዬ አምናለሁ። ክቡራን ተመልካቾች ከኤንቢሲ ኢትዮጵያ ቴሌቪዥን ኤንቢሲ የቀን ዜናችን አሁንም ወደ እናንተ መድረሱን ይቀጥላል። እንግሊዝ በኔቶና በሩሲያ ድንበር ተጠቅታ የአፓቺ ሄሊኮፕተሮችና ሮኬቶችን የታጸገ የጦር ኃይሏን ማስፈሯ ሲነገር ሩሲያ ደግሞ ከፊንላንድ በምትዋሰንበት ረጅሙ ድንበሯ ግዙፍ መጠን ያለው የጦር ኃይሏን ማስፈሯ ተገልጿል። የዓለም አቀፉ ትንታኔ ዘገባችን መርጧ አተኩሮበታል እንደሚከተለው ይቀርባል። የእንግሊዝ መንግሥት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ከሩሲያ በሚዋሰንበት ረዥም ድንበሩ በኩል የአፓቻ ሄሊኮፕተሮቹንና የረዥም ርቀት ተምዘግዛጊ ሮኬቶቹን ማስፈሩ ተሰምቷል። ሩሲያ ሙሉ ሌሊቱን በዩክሬን ላይ የእሳት አበላን ስታወርደው ማደሯ ሲሰማ፣ የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የሩሲያውን አቻቸውን ቭላዲሚር ቭላዲሚሮቪች ፑቲንን ወርፈዋቸዋል አብሶሊትሊ ክሬዚን ያሏቸው ይህንን ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በ ያልቀለ ነኝ ሩሲያ በዩክሬን ላይ ጦርነት ካወጀችበት ከዚያ አውሮፓውያኑ የካቲት አራት ሁለት ሺህ ሃያ ሁለት ሐሙስ ቀን ጀምሮ በዩክሬን ላይ ከፈጸመቻቸው ጥቃቶች በዋናነት ከሚጠቀሱት አንደኛው ነው በተባለለት የትናንትና ሌሊቱ የአየር ጥቃት አሜሪካ ክፉኛ መቆጣቷን የተሰማው ሩሲያ በትናንት ለዛሬ አጥቢያው የዩክሬን ጥቃቷ የዋና ከተማዋን የኪቭን ሰማይ እንደ ግሪሳውፍ የሞሉት የሰው አልባ የጦር አውሮፕላኖቿ ከባድ ጉዳት ማድረሳቸውን የተነገረው በዚያም የተነሳ የአሜሪካው ፕሬዚደንት ዶናልድ ትራምፕ ወዳጃቸውን የሩሲያውን ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን በቋንቋቸው አብሶሊትሊ ክሬዚ ብለዋቸዋል። ይሄ ደግሞ አመድ በዱቄት ይስቃልን ተርተውባቸዋል። ትራምፕ አስከትለውም እንዲህ አሉ። ለወትሮው ከፑቲን ጋር በጣም ጥሩና መልካም የሚባል ግንኙነት ነበረኝ። አሁን ግን ሰውየው ምን እንደነካው እንጃ፣ አንዳች ነገር ተጸናውቶታል ነው ያሉት ትራምፕ። ሰውየውን ያሏቸው እኚያን ወዳጃቸውን የሩሲያውን ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን መሆኑ ነው። ግን ትራምፕ ፑቲንን ያንን ብለዋቸዋል፣ አብሶሊትሊ ክሬዚ። ትራምፕ አስከትለውም አሉ፣ እሱ በጣም በርካታ ሰዎችን ያለምንም በደላቸው ይገድላል። ልብ በሉ፣ ይህንን ስል ወታደሮቹን ማለት አይደለም። የሩሲያ ሚሳይሎችና ድሮኖች በዩክሬን ሰማይ ላይ የእሳትና ሲድ መርዛቸውን ወደ መሬት እየለቀቁ ንጹሐንን ይጨርሳሉ። ታዲያውን ፑቲን በጤናው ያንን ያደርግ ዘንድ ትዕዛዝ ይሰጣልን ሲሉ ቁጣና ለዘብተኛነት የተቀላቀለበት ንግግራቸው ተሰምቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ አንድ ነገር ለድፍን ዓለም ሊንግ ሲያንገረው ሲሉ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ዩክሬንን ጠቅልሎ ለመያዝ የሚያልመው እቅዱ ምናልባትም የሩሲያን አስከፊ ውድቀት ካፋጠነ እንጂ ሌላ አይሆንም ብለዋል። ይሄ ደግሞ አሸርግደው ብትሄድ አገር ድመው መጣችሉትን መሆኑ ነው። በቀድሞው የአሜሪካ ፕሬዚደንት ጆ ባይደን ግብር በልህ ክፉኛ ሲብት ተከተኩ የነበሩት የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ዛሬም በተተኩት የሪፐብሊካን ፓርቲው ፕሬዚደንት ዶናልድ ትራምፕ የዚያ መሰሉ ንግግር አህያ መታሰሪዋን በጠሰች ቢሉ ለራሱ አሳጠረ ችሏል ሆነዋል። ትራምፕ ፑቲንን ብቻ አወርፈዋል ተቀመጡም የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪንም ይሄ የሚናገረውን የማይተገብርና ያለውን ሆኖ የማይገኝ ብለዋቸዋል። ትራምፕና ፑቲን ባለፈው ወር በስልክ መነጋገራቸውና በሁለቱ ሀገራት በሩሲያና ዩክሬን መካከል የሰላም ድርድሩ ቶሎ እንደሚጀመር ትራምፕ ለድፍን ዓለም ማስታወቃቸው አይዘነጋም። የሩሲያ ኃይሎች ትናንትና ሙሉ ሌሊቱን የዩክሬኗን ዋና ከተማ ኪቭን ገምሰው ሲገለግሏትና አበጥረው ሲያንገዋል ሊሏት ያደሩት ደግሞ በሁለቱ ሀገራት መካከል ከአንድ ሺህ በላይ የእስረኛ ዝቅተኛና ምርኮኛ ልውውጥ ከተደረገ በኋላ ነው። በዚያ የሌሊቱ የሩሲያ ብርቱ ጥቃት አስራ ሶስት ሰዎች መገደላቸውን የተሰማው በሩሲያና ዩክሬን ጦርነት አንድ የሚያደርጉት የቸገራቸውና ሁለትም የማይገልጡት ስጋትና ፍርሃት የሚያራዣቸው የምዕራባን መንግስታት ያላንድ የላት በዘነዘና ትነቀሱ አማራትን ሆነዋል ይሏቸዋል። ይህ የሩሲያውን ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን በማዕቀብና ናዳ ቢደበድቧቸው በማስጠንቀቂያና ዛቻ ቢሏቸው እግራቸውን አጣምረው እየሳቁባቸው ሲያዋቸው ሳያሸበላ ዝንጀሮ ሲስል ያመሻልን ሆነዋል። በተለይም ደግሞ ነግበኔን ይዛ በልቧ የምትተክነው እንግሊዝ ጊዜው ከመሸም ቢሆን ስትል የአፓቼ ሄሊኮፕተሮቿን ሮኬቶቿንና ወታደሮቿን ሩሲያና ኔቶ በሚዋሰኑበት ረዥሙ ድንበር መላኳ ተነግሯል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገሯ ፊንላንድ ከሩሲያ ጋር 832 ማይል ወይም ደግሞ ከ1338 ኪሎ ሜትር በላይ በምትጋራው ድንበሯ የእንግሊዝ ጦር ኃይል ማስፈሩን የተነገረው በዚያ በፊንላንድ ድንበሯ እያቅራራ የሰፈረው የእንግሊዝ ጦር ኃይል ከፊንላንድ ና ከስዊድን ጦር ኃይሎች ጋር መሳለ መሳ ሆኑ የተኩስ ላማና ልምምዱን ሲያቀልጠው ነበርን የተባለው በዚያው ስፍራ የሰፈሩት የእንግሊዝ ኤኤች 64 ኢ አፓቼ ሄሊኮፕተሮች በአውሮፓ ምድር ከእንግሊዝ ወጥተው በጦር ልምምድ ላይ ለመጀመሪያ ጊዜ ታይተዋል የተባለው። እንግሊዝ ያንን እርምጃ የወሰደችው ደግሞ የሩሲያ ጦር ኃይል በዚያ ስፍራ እየገዘፈ መሄዱን ተከትሎ ነው። ከሳተላይት የተገኙ ምስሎችን መንዝሮ ዘገባውን ያሰራጨው ኒውዮርክ ታይምስ በበኩሉ እንዲህን ያለው በዚያ ረዥሙ የፊንላንድና የሩሲያ ድንበር የሩሲያ ወታደሮች እንደ ወደ ሰማይ የሰፉ ድንኳኖችን ጥለው እንዳሸን የሚርመሰመሱ የተለያዩ የጦር ተሽከርካሪዎቻቸውን አሰልፈው ከምድር ጥልቁን ስፍራ ቦርቡረውም የጦር ጀቶቻቸውን መሸሸጋቸውን ነው ያሳየው። በዚያ ስፍራ ሩሲያ አቋሚ የሄሊኮፕተር ማዘዣዎችን መገንባቷንም ነው የተገለጠው። ይህ ፊንላንድ የመከላከያ ባለስልጣናት በሰጡት ማብራሪያ ደግሞ ሀገራቸው በሩሲያ እየተደረገ ያለውን ሁሉንም ነገር በአንክሮና በቅርበት እየተከታተለችው እንደሆነ ሲገልጡ ሀገራቸው ፊንላንድም ከሩሲያ የምትዋሰንበትን ሽንጠ ረዥሙን ድንበሯን አንድ መቶ ሀያ ኪሎ ሜትር ያህል ማ ጠሯና ያስታወቁት። ይህ ሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን ፊንላንድና ስዊድን የኔቶን ጥምረት የሚቀላቀሉ ከሆነ በቀጥታ ፊንላንድና ስዊድን እንደሚመቱ ሲዝቱና ሲያስጠነቅቁ እንደነበር አይዘነጋም። ፊንላንድ ሙሉ በሙሉ ከሩሲያ ጋር የምትዋሰንበትን ድንበሯን ለመዝጋት መዘጋጀቷን ስትገልጥ ከሩሲያ ድንበር አቋርጠው የሚገቡባትንም ስደተኞች መከልከሏና ሩሲያ ስደተኞችን እንደ ጦር መሳሪያ እየተጠቀመች ታፈስብኛለች ስትል ትከሳታለች። ይህ የእንግሊዝ መንግስት የመከላከያ በጀቱን በሁ ሁለት ነጥብ አምስት በመቶ በመጨመር ከሩሲያ በሚዋሰኑ የኔቶ አባል ሀገራት ላይ ጥቃት እንዳይደርስ ቆርጦ መቆሙን ያስታወቀው የእንግሊዙ የመከላከያ ሚኒስትር ሉክ ፖላርድ በሰጡት ማብራሪያ ሀገራቸው ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የማይናወጥ አስተዋጽኦን አጠናክራ ትቀጥላለች ነው ያሉት። ሰውየዋሉ ወገባቸውን ከያዙበት የቀኝ እጃቸውን አላቀው በሰያፍ አድርገው ከፖላንድ ሰማይ እስከ ፊንላንድ ሰማይ እንግሊዝ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አጋር አባሮቿ ጋር ትከሻ ለትከሻ ገጥማ የኔቶን አባል ሀገራት ድንበር እንዳይኗ ብሌን ትጠብቃለች ሲሉ አብራርተዋል። ትለብሰው የላት ትከናነበው አማራትን አሊያም የራሱ አሮባት የሰው ታማት ስላለች ይሉትን የተረቱባት የትየለል የሆነዋል በእንግሊዝ ላይ አሁን እንግሊዝ በየብስ ቢሉ በምድርና በሰማይ ከተደገኑት የጦር መሳሪያዎቿ ጋር ለአፍታም ዓይናቸውን ሳይከድኑ የሚጠብቁ ስድስት ሺህ ወታደሮች በዚያ በኔቶ አዋሳኝ እንዳሏት ይነገራል። ባለፈው ሳምንት በኤስቶኒያ የሰፈሩት የእንግሊዝ ወታደሮች ከሩሲያ ለሚሰነዘርባቸው ጥቃት የአጸፋ ምላሽ ለመስጠት በሚል ከባድ የተባለ የጦር ልምምድ ማድረግ ማድረጋቸው አይዘነጋም። በእንግሊዝ የቀድሞው የሲቪል መከላከያ ኃላፊው ሲሞን ኬዝ በበኩላቸው ቀጣዮቹ ዓመታት በሀገራት መካከል ግዙፍ የጦርነት እሳቶች የሚለኮሱበትና የሚነዱበት የጭንቅ ጊዜ ይሆናል ሲሉ አስጠንቅቀዋል። አሁን የአውሮፓ ህጉር የህልውና ስጋት ተጋርጦበታል የሚባለው ያንን ችግሩን ለመፍታትና ለመወጣት ደግሞ ብቸኛው መንገዱ ለኔቶ ወይም ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት የሚያዋጣውን ድርሻውን መጨመርና የአሜሪካን ብርቱና ረዣዥም ክንድ መጠቀም ነው። የአሜሪካም ጉዳይ ቢሆን ላይ ሲቃኝ እንደቀደመው ቀደመው ዘመን ባንድና ተመሳሳይ ጊዜ አራት ግዙፍ ጦርነቶችን መዋጋት ቀርቶ ለማሰባት ችልም ነው የሚባለው። እንዴት ቢሉ ደግሞ የአሜሪካ ኃይል ተከፋፍሏል ነው የሚባለው። በዚህ ወቅት በመካከለኛው ምስራቅ ቀጠና የሰደድ ሰዓት የሆነው የእስራኤል የሶሪያ፣ የእስራኤል የሐማስ፣ የእስራኤል የሐዝባላ፣ የእስራኤል ሀውቲዎች ትግትግና ከምንም በላይ ደግሞ የእስራኤልና የኢራን ለግዙፍና አጥፊ ጦርነት የሚደረገው መረናልባት ዝግጅት ወዲያም በኮሪያ ልሳነ ምድር ካለው የሰሜን ኮሪያ የአንበሳ ደቦል መሰል በዚያው በእስያ ቀጠና ካለው የደቡብ ቻይና ባህር ዙሪያ ገብ ሀገራት ውጥረት፣ እንዲሁም የቻይናና የታይዋን ደሴት የዘንዶና የሰስግልገል ጨዋታ መሰል አደጋ አሜሪካ ኃይሏ ብቻም ሳይሆን ልቧም እንዲከፋፈል አድርጓታል ነው የሚባለው። ስለዚህ የሩሲያን ጠንካራና ደዳራ ጡንቻ አንድ ለአንድ ለመመከተ አሜሪካ ትሞክረው ቀርቶ ታስቧት መስልም ይሏታል። ይህ በእንዲህ እንዳለ በሁለተኛው የስልጣን ዘመናቸው ሀይታውስ የገቡት የአሜሪካው ፕሬዚደንት ዶናልድ ትራምፕ በወሰኗቸው አከርካሪ ሰባሪና አደንዛዥ እርምጃ ጉዳዮች እንደ አብነት ፖሊሲዎች ክለሳ፣ የገንዘብ ድጋፍን ማቋረጥ፣ የቀረጥ መጣል አባዜና እንዲሁም ከዓለም አቀፉ ህብረተሰብ ወይም ከተባበሩት መንግስታት ድርጅት በርካታ ተቋማት መውጣት ጉዳይ አሜሪካን መለመላዋን የመቅረት ያህል አድርጓታል። በአንጻሩ ደግሞ አሰፍስፈው አጋጣሚ ሲጠብቁ ለነበሩት ሩሲያና ቻይና ክፍተቱን በመሙላትና ይህ ዓለምን አዲስ መተዳደሪያ ስርዓት እስከማርቀቅ ለደረሱት ዝግጅት አብቅቷቸዋል የሚባለው ይህ ትራምፕ አስተዳደር በዚህ ከዓለም ጤና ድርጅት ከተባበሩት ድርጅት የሰብአዊ ምክር ቤትና ከፓሪሱ የአየር ንብረት ለውጥ ድርድር መውጣቱ ይታወቃል። በተለይም ደግሞ በትራምፕ የሚቀነቀነው የአሜሪካ ፈርስት ፖሊሲ ለእኛ ብልጣ ብልጡና ቆፍጣናው ሰው ለሩሲያው ፕሬዚደንት ቪላዲሚር ቪላዲሚሮቪች ፔውቲንና ለእኛ ለደርባባው ሰው የቻይናው ፕሬዚደንት ሺጂንፒንግ የሽምጥ ግልቢያ ምቹ መደላደልን ፈጥሮላቸዋል፣ ሲሉ የሚመነዝሩባቸው ስፍር ቁጥር የላቸውም። ይሄ ደግሞ የቤት የመቃጠል ለትኋን የበጃትን መሆኑ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢንተርናሽናል ባር አሶሴሽን፣ ሜይል ኦንላይንን፣ ማላይ ሜይልን፣ በግሎብ አንድ ሜይልን፣ ዘ ታይምስ ኦፍ ማልታን፣ ፎክስ ኒውስን፣ ሚያሚ ሄራልድን፣ አውትሉክን፣ ኢንዲያ ቱዴይን፣ አዣንስ ፍራንስ ፕሬስን፣ አሶሽትድ ፕሬስን፣ ዘአይ ፔፐርና ፖለቲኮን ተጠቅመናል።